አልፈልግም እንደዛ ነው። እኔ ጋር ሊቀላቀሉም አልፈልግም። አይደለም ወይ አንቺ በፍቅር አታምኝም? በፀብ ምንም እኮ ምን አይደለም። በፀብ አይደለም፣ በፍቅር ነው የማምነው ምንም እሳ ሁሉ ነገር ገና ደግሞ ማንሽም ጉቦ ማንሽም አትቀርም ዘንድሮ፣ በእኔ እጅ እንጂ በእናንተ ሰሙዬ ማለት ነው። አንቺ ሸው የሚልሽን ነገር እሺ ያለች አሁን ምንድን ነው? እኛ አንድ እንሁን ብዬ ትላንትና፣ እኛ አንድ ካልሆንን ማለት ነው እግዚአብሔርን

ሰላማችን ንፍጠር ቤታችን ናዝዳ ከተጣላን ጋር ታርቀን ሀይሚዬ ዛሬ አውርታለች። የቀረው ደግሞ በብሎክ እንደምትሸኛ አረጋለሁ። የቀሩትን ደሞ ፎርፋላው ቀርጬ ቀርጬ ሁሉንም ሊቀ ሁለቱም ብሎክ አድርጎ እንደሞቱ አረጋለሁ። ከዚህ ውጭ ምርጫ የለብንም። ያባቸ አይደለም። ዛሬም ነገም እየመራችሁን በልምታጡ ከሆነ ትዋጣላችሁ። ቡራና ሀይሚ አንድ ጥፍርና ጥፍር ናቸው። አንድ አንድ ናቸው። ሁለቱም አንድ ብርጭቆ ከተሰበር ከተሰበረ ማለት ነው። ሁለቱም አንድ እስከሆኑ ድረስ እናንተ አላያያቸው ምን አደርጋቸው ምን አደርጋቸው? ምንም ቢሆን አንድ። እኛ ምን ሰማው ጉድ አይደለንም። ተግባባን ወይ? ስለዚህ ደግሞ ዛሬም ቢሆን ነገ ሀይሚና ቡራን ያሽቆሻለ። ሀይሚና ቡራ እንደዛ አደርጋለሁ። ሀይሚና ቡራ እንደዛ ናቸው ብያላችሁ። እያንዘባረቃችሁ የምትኖሩት እንደዛ እያንዘባረቃችሁ ትኖራታለሁ እንጀን መቼም ቢሆን መቼ፣ ሳሚራ ደግሞ እስከ ጥግ ድረስ እየፈለጋችሁ ሰው ዘግዝቁኝ፣ ፎቶ ምንም አርጉልኝ፣ ምንም ገልብጡኝ፣ ስጀምር ሞታለች ብላችሁታል። ሞታለች ብላችሁ እስከ መቃብር ድረስ እኔ

እና የሚቋጥሉ ከሆነ እኛ ከነሱ ጋር ምንም ህብረት የለንም። ምክንያቱም አሁን ስም እየጠቀስኩኝ አይደለም ሌሎቹ ማለት ነው። እኔ አሁን ላይ ምን ተፈጥሮ እንደሆነ አላውቅም እንጂ ሰኒ እኮ በጣም ነው የምትወዳቸው። የምርህ ነው፣ እኔ አውቃቸዋለሁ ድሮ ማለት ነው። አሁን በመሃላችሁ ምን ተፈጥሮ እንደሆነ እኔ አይዶን ነው አልገባኝም። ግን ደግሞ ሌሎቹም ማለት ነው ሌሎች፣ እኔ ብዙዎችን አይቻለሁ። ሌሎቹ እንዲህ ቆርጦ ኃይል መውደድ፣ ለብቻ በውስጣችን የፈለግነውን ሰው መውደድ መብታችን ነው አይደለ? ግዴታ የለባችሁም ብሏል። ዛሬ ይሄ ደግሞ በሁሉም እንትን ውስጥ ሁለታችሁንም በአንድ አይን አናይም፣ አንዱም ብቻ ነው የምንወደው፣ ምናምን ምሉ ከሆነ ይውደዱ መብታቸው ነው። ግን ደግሞ ሚዲያ ላይ ወጥቶ እንዲያሰጡ አንፈልግም። ብሩኬን ከወደደች አንዷ ብሩኬን ብቻ ሀይሚን ባቀፈበት ቆርጦ ከአንገት በላይ ከወገበታች ምናምን እንዲያድርጎ እንዲያመጡ አንፈልግም። በጋባቸው አይደለ? ይሄንን ነው መናገር የሚፈልገው ምክንያቱም የግድ መውደድ አለብሽ ማለት አንችልም። ገባች። ስለዚህ አሁን እኛ ቤታችን አዝድተን እኛ በአንድ መንገድ እንጓዝ ነው እያልኩ ያለሁት እኔ ከማንም ጋር እንጣለ ከተጣላን ምንም እግዚአብሔርን ነገ ላይ ሌላ ነገር እየተፈጠረ ነው የሚሄደው። አንድ ሰው ባጠፋ አስር ሰው እዚህ ጋር እየተበጣበጥ ነው ያለን፣ ሁላችንም ማለት ነው። ብሩክን እና ሀይሚን የምንወዳቸው ከሆነ እኛ ምንድን ነው ማድረግ ያለብን? አንድን ነው ቀድመን እንታረቅ ሁላችንም ተሰብስበን፣ አንቺ ቤትም ሆነ አንቺ ባለፈ አስታራቂ ግሬ እንትን ፋሚሊ ጨረቃ ፋሚሊ ውስጥ ላለው ችግር እዚህ ቤቱን የሚፈተው ብለን ወስናን ተነስተን የለ ዛሬ እሺ። ለምንድን ነው እንደዚህ ያን ነገር እያቀጣጠርን የምንሄደው? ለምን እንዴ? ሰሙ መናደር ሳይሆን ያለውን ነገር በውስጥ መጨረስ ካለብሽም በውስጥ ጨርሰሽ ነው እንትም ማለት ያለብሽ። የምሬን ነው አንዱን ዚ ቃኑን ከፍ ማድረግ ይቅርታ ጋር ማለት ነው ሚዲያ ላይ ባወጣ ነው ነገር ነው። ስለዚህ እኛ አንዱን በቃ እንታረቅ፣ ከዛ በአንድ መንገድ እንጓዛ፣ አለቀ። ልጆቻችን ይዘኑ ደፊት ይሄድ የጠላው ሰው ኮ የለም። በተለይ ሰሞኑ ይሄ መኪና የሚባለው ነገር ከታየ በኋላ ወደ ሀይሚ የሚደርሱ ኮመንቶች የብሩኬ ሞራል በጣም የሚጎዳ ነገር ነው፣ ለእሷ ደግሞ ጥሩ እንዳልሆነ ነው አስረግጣ የተናገረችው። አንቺኮ ዩቱብ ላይ ኮመንት አይተሻል፣ በደንብ አይተሻል። ብዙም በጣም ያስጠላ ሞራል የሚነካ ኮመንት ነው ያለው። እኛ ስለሱ አይመለከተንም ማለት ነው እኮ። እሱን ወደኋላ ሄደን አናውራ፣ አለቀ ነገሩን። ስለዚህ ሃይሚን፣ እንዲህ ብሩክና ሃይሚ ይተዋወቃሉ። ከኛ በላይ ብሩክን ሃይሚ ታውቃለች፣ ሃይሚን ብሩክ ያውቃታል። ሶ እኛ ምንም ነን ለነሱ፣ ግን ደግሞ ከወደድናቸው ሚዲያ ላይ አናስጣችሁ ልጆቹን። አለቀ፣ ይሄንን ነው ማውራት። ነገር አለ ከጨረስሽ ማለት ነው አዎ። እሺ የኔ ውዶች አንድ ላቲጂ ነው እኔ ማስል ስጣት እና አሁን ቅድም ቤታችን እናስተካክል ይብለሻል እና እንታረቅ፣ ሰላም ይሻላል። ሰላም እና ወርድ ቢለሽ ነው ነው የወረሻን አንቺ ከሳሚራ እና ሰነይት ማለት ነው እሺ መታረቅ መታረቅ ሆነ እንታረቅ አለን እንኮ ችግር የለም። ግን እየታረቅን ማለት ነው ዝም ብሎ መታረቅ ሳይሆን ሁነታውን ካወዳችን አውጥተን ኖርማል ስንሆን እ ያደረግኩ ኖርማን ሰውነን እንደ ድሮችንም እንደ ድሮችንም መቀጠል የሚንችለ ከሆነ እንደ ድሮችን አንድነታችን እንደ ድሮ መቀጠል የሚችለ ከሆነ ባን ይከፋፋል ሁለት ሳናደርግ ዛሬ ቅርታ ተደራርገን ነገ የምንመልስ ከሆነ ምንም ይሄ ምንም ዋጋ የለም። ዛሬ ለሰው ፊት ቅርታ አድርጋለሁ ብዬ ነገ ደግሞ ሌላ ልጆቹን ሰብስቤ ምክንያት የሚፈጠር ከሆነ ይሄ አንድነትም አይደለም፣ ይሄ ማታረቅም የለም። ስለዚህ እሽ ከእናንተ ጋር እንዳላችን ሆነ እንደ ድሮ የድሮችን ፍቅር እንመለስ ከም በኋላ እየተባላችሁ እናደርግ አንድ ሆነን አንድ ቃል ሆነን አንድ ቤት ሆነን አንድ ቶን አንድ ቶች አንድ ወንድሞች ሆነን ተሰባስበን መከራንም ማዘንም ከእናንተ ጋር ነው የሚለውን ሰው ጋር እንታረቃለን ግን ዛሬ ለእናንተ የፊት ታሪክ ወይ ምን መናደረኩም ብሎ ታሪቆ ሄዶ ነገ ሌላ ችግር የሚፈጠረው ከሆነ ይሄ ነገም ዛሬም ቢሆን ለእኛ ሰላም አይሰጥም። እንደዛ አይነት ነገር ወደፊትም ለእኛ ሰላም አይሰጥም። አንቺ ዛሬ እኔ አንድ ነገር ካጠፋሁኝ ቤትሽ ከገባኝ ሰላም ለምን እንደዚህ ያደረግሽ ብለሽ መጠየቅ

አላጠፋም ማለት አልችልም። ሰው ያየው ነገር፣ ሰው አይቶ ያለፈው ነገር አ በአይናችን ያየ ነበር፣ በእጃችን ላይ ያለው ነገር አላጠፋም ማለት ይሄ ወንጀል ነው። እንደዚህ የሚቀጥል ከሆነ አንቀበልም። አጥፍተናል፣ አው ተደርገናል ግን በስተት ነው።